ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? እንዴት ካረማችሁ? በመላው ዓለም ለምትገኙ ሰላማችሁ ብዙት ይበልልኝ፣ ሰላማችሁ ይስፈንልኝ። ሁላችንም በያለንበት እግዚአብሔር አምላክ ይጠብቀን። ዛሬ ከነጽኪችን በሌላ ቪዲዮ መጥቻለሁኝ። የምታዩት ቆንጅዬ አነስ ያለች ዳቦ ለመጋገር አስብ ያለሁኝ እንግዲህ እና አሁን ውድ ቤተሰቦቼ ሰዎቼ እዚህ ጋር ግብአቶችን አዘጋጅቻለሁኝ። እዚህ ጋር እርሾ አለ እዚ ጋር ሰሊጥ እና ጥቁር አዝሙድ አለ። እዚ ጋር ትንሽ ስኳር አለ። እዚ ጋር ሁለት እንቁላል አለኝ። እዛ ጋር ደግሞ ቤኪንግ ፓውደር አለ። እዚ ጋር ደግሞ ጨው አለ። ስለዚህ እነዚህን ነገሮች የተጠቅሜ ቆንጆ እዚህ ጋር ቆንጆ የሆነ አነስ ያለች ዳቦ ጋግራለሁኝ። እንግዲህ እዚህ ጋር ይስት ይስት አለኝ። እዚህ ጋር ደግሞ ብላክ ሲድ ኤንድ ሲሰም ሲድ እዚጋ ሹገር ኤግ ኤንድ ቤኪንግ ፓውደር ኤንድ ሶልት እና እዚጋ ደግሞ ዱቄት አለኝ። ያው የተዘጋጀ ዱቄት አለኝ ይሄ አንድ ኪሎ ዱቄት ነው ዛሬ እና ትንሽ ዘይት እርጎ እጨምራለሁኝ እና ቆንጆ የሆነ ዳቦ አብረን እንጋግራለን ማለት ነው ዱ ቤተሰቦቼ፣ እንግዲህ ይሄንን በደንብ አብጉቼ በደንብ አዘጋጅቼ ተመልሼ እመጣለሁኝ። በመጀመሪያ እንግዲህ እነዚህን ደረቃ ደረቆቹን ነገሮች በሙሉ ቀላቀላቸዋለሁኝ። ዱቄትን ያው ነፍቼን የማስቀምጠው አዘጋጅቼዋለሁኝ። ተነፍቶ ነው የተዘጋጀ ነው። ለዛ ነው እንደዚህ አደርግና አሁን ዘይት ጨምራለሁ እንዳልኳቸው ሳላበዛ ብዛ። እዚ ጋር ቅቤ መጨመር ትችላላችሁ። እኔ ግን አሁን ያለኝ እሱ ስለሆነ እሱ ነው የምጨምረው። እዚ ጋር ደግሞ እንደምታዩት አንድ ማንኪያ ስላልሞላ ነው አንድ ማንኪያ እርጎ ጨምራለሁ። በቂ ነው፣ ምክንያቱም ሊጡም ብዙ ብዙ አይደለም። አንድ ኪሎ ስለሆነች ከበቂ በላይ ነው። እና እዚህ ጋር ደግሞ እነዚህን ሲሰም ሲድ እና ብላክ ሲዱን አንድ ላይ እንደዚህ አድርጌ የተወሰነ ከላይ ለማድረገው አስቀር እና አናሳንስ እና አሁን ይሄንን ቆንጆ አድርጌ አውክቼ ተመልሼ እመጣለሁ። ውድ ቤተሰቦች እንግዲህ በደንብ ማሸት ይጠይቃል። ቢያንስ እንደው አስር አስራ አምስት ደቂቃ ማሸት ይጠይቃል። እንቁላሌን አለ እንቁላሉን ጨምራለሁኝ። ቁላሉን ጨምሬ እዚህ ጋር ብዙ ጊዜ እንቁላል ስንጨምር ሽታው የምንስላለን ስላለን ሽታውን የዚህ ጋር ኮከናት ኤክስትራ ኮከናት እንትናለኝ ትንሽ ከእሷ ላይ ጠባ አደርጋለሁ። እናንተ ቫኒላም ካላችሁ ቫኒላም ማድረግ ትችላላችሁ። አሁን ይሄንን ካደረግኩኝ በኋላ እንግዲህ በደንብ አርጌ እጄን ታጥቢ ያለሁኝ በደንብ አሽቼ አብክቼ ተመልሼ እመጣለሁ። የትም እንዳትሄዱ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ ሁሌም ደግሞ ከጎኔ ላላችሁ ሁልጊዜም እግዜር ያክብርልኝ እግዜር ይስጥልኝ፣ ሁሌም ከጎኔ ናችሁና አመሰግናለሁ። አሁን እህዶችን አንድ ላይ አድርጌ እንግዲህ እንደዚህ አዋህጃቸዋለሁ። አሁን እንግዲህ ማሸት ነው የሚቀረኝ በደንብ ልቡ እስኪጠፋ ድረስ። እንዳልኳቸው አስር አስራ አምስት ደቂቃ ከታሸ ራሱ በቂ ነው። በደንብ አድርጌ አሽቼ ተመልሼ እመጣለሁ። እንደምታዩት እንግዲህ እንደዚህ አድርጌ ሽት አድርጌዋለሁኝ። ሆልዊቱንና ነጩን ነው የተጠቀምኩት። ከዛም ትንሽ ደባ ልቅበታለሁ። አሁን ደግሞ በደንብ አድርጎ ኩፍ ብሎ ራሱ ቦክቶ ሲወጣለት ተመልሼ እመጣለሁ። ውድ ቤተሰቦቼ ዲህ የወላችሁ አሁን እንደዚህ አድርጎ ቦክቶልኛል። አንድ ሰዓት ተኩል የሚያህል አቆይቼው ቦክቷል። አሁን ደግሞ ወደ መጋገሪያ ላይ አድርጌ ትንሽ ሸፍኜ አቆየውና ተመልሼ እመጣለሁ። አብራችን ቆዩ የትም እንዳትሄዱ ውድ ቤተሰቦቼ። እንግዲህ የነገ ገብርኤል ጻዲቅ ነው። አሁን እንግዲህ እንደዚህ አድርጌዋለሁኝ። አሁን እንትን አረግበታለሁ ጥቁር አዝሙድና ሰሊጥን አንድ ላይ አደርግበታለሁ ማለት ነው እና ከዛ ሸፍን አድርጌ በደንብ እስኪቦካ ድረስ ደግሞ ሸፍኜ ተመልሼ እመጣለሁ። አሁን እንደዚህ ካደረግኩኝ በኋላ በቃ አሁን ይህንን ሽፍን አድርጌ አስቀምጠዋለሁኝ። በደንብ ኮፍ ብሎ ኦቭኒን በ250 ዲግሪ ደልሽስ ላይ አድርጌ በ250 ዲግሪ ሴልሽስ ላይ አድርጌ ኦቭኑ በደንብ ሲግልልኝ ያው እንግዲህ ሁሌ ዴሊሽስ ማለት ለምደን የለ በዛ መልኩ እንዳልሳሳት ብዬ ነው። እና እንደዛ አድርጌ ተመልሼ እመጣለሁ። ውድ ቤተሰቦቼ አብራችሁን ቆዩ። ይኸው እንግዲህ አሁን ላስገባው ነው። በዚህ መልኩ አሁን ያው ከፍ ብሎልኛል። አሁን ነጩ ዱቄት ብቻ ቢሆን ኖሮ ይሄን ሙልት ይላል። ነጩ ዱቄት ቶሎ የመብኳት ባህሪም አለው። ይሄ ግን ያው ቦክቶልኛል። ምክንያቱም ሊጡን ራሱ በማነሳበት ሰዓት ውስጡ ቅልል ያለ ነው ያስታውቃል አሁን ደግሞ ኦቨን የለኩሻለሁኝ ወደ ኦቨን ያስገባለሁ ውድ ቤተሰቦቼ እንግዲህ መጨረሻውን ደግሞ አሳያችኋለሁ ይኸው እንግዲህ ውድ ቤተሰቦቼ በጣም ቆንጆ ሆኖ የሚያምር ዳቦ ሆኖ ወቶልኛል። በጣም ቆንጆ ሆኖ ልነግራችሁ አልችልም ፍሎራ ለመብላት እንግዲህ ትኩስ ነው ስለዚህ ትንሽ ቀዝቀዜ ሲል ደግሞ ቆርሼ ውስጡን አሳያችኋለሁ። በጣም በጣም ቆንጆ ዳቦ ሆኑን ይወጣልኝ። እንግዲህ ለዛሬ እዤላቸው የመጣሁት ከነጽ ኪችን ይሄንን ይመስላል። ሴ ሰምቲንግ ማማ በአማርኛ እስቲ አማሪክ

በቃ ያንን ይመስላል እንግዲህ በጣም ቆንጆ ነው። ለዛሬ ይዤላቸው የመጣሁት ዳቦ በጣም የሚያምር የሚያስጎመጅ ነው። ሲቀዘቀዝ ደግሞ ቆርሼ አሳያቸዋለሁ። ይሄው እንግዲህ ዳቦ እንደምታዩት በጣም ቆንጆ ቆንጆ ዳቦ ሆኖ ወጥቶልናል። በስመ አብ በእውነት ፍርፍር ያለ ዳቦ በጣም ቆንጆ ዳቦ ነው። በጣም ነው የሚያምረው። በጣም ጣፋጭ ነው። ቆንጆ እንግዲህ ዳቦችን ወጥቶ ቀዝቅዞ ይሄው ተቆርሷል። በጣም ቆንጆ ነው እንግዲህ። ፍሎራዬ ቁረሺ ቶሎ ብላኝ አስቆርሳኛለች። በጣም ቆንጆ ነው እና አሁኑ ለሷ እንግዲህ ሻይ አፍልቼ ከሻይ ጋር ሰጣታለሁ። እና ውድ ቤተሰቦቼ ይሄንን ይመስላል ለዛሬ ይዤላችሁ የመጣሁት ቪዲዮ። እንግዲህ ቆርሼ ላሳያችሁ ብዬ ነው ውድ ቤተሰቦቼ በጣም በጣም ቆንጆ ዳቦ ነው የሆነው። እንግዲህ አመሰግናለሁ፣ መልካሙን ሁሉ